ወደ ሁለተኛው ጥያቄያችን እንሄዳለን። ይህንን ጥያቄ ለቢሾፕ ኢሳያስ ነው የማቀርበው። መጽሐፍ ቅዱስ ላይ አሁን እንደምናየው አዲስ ኪዳን ላይ በተለይ ኢየሱስ ክርስቶስን ለመግለጽ ብዙ አገላለጾች ጥቅም ላይ ውለዋል ቅድም ለምሳሌ ቄስ ኤልያስ ሰው የሆነ ክርስቶስ ተብሏል ሌላ ደግሞ የተባለው ነገር ቃልም ስጋ ሆነ ነው የተባለው ቃልም ስጋ ሆነ የሚለውን ነገር ከመጽሐፍ ቅዱስ አኳያ እንዴት ነው የምንተረጉመው እንዴት ነው የምናየው እሺ አመሰግናለሁ ወንድም ወሰኔ ይሄ ቃልም ስጋ ሆነ የሚለው የመጽሐፍ ቅዱስ ቃል ሰው የሆነ ክርስቶስ ኢየሱስ ለሚለው ሰው ለሚለው ያ ሰው ምንጩ ከየት ነው? ከየት ነው ሰው የሆነው? ከምንድን ነው ሰው የሆነው ለሚለው መልስ ሰጪ የሚሆን ነው። ቃልም ስጋ ሆነ ለሚለው መጽሐፍ ቅዱስ ያስቀመጠው እውነት አለ። ሰዎች ደግሞ የሚሉት አለ። ሰዎች የሚሉት በጣም ብዙና ሰፊ ነው። በዚህ ማብራሪያ ብዙ ዝርዝር ውስጥ የሰዎችን ለመናገር መግባት አያስፈልገኝም። በተወሰነ ደረጃ ጠቀስ ጠቀስ አድርገዋለሁ። መጽሐፍ ቅዱስ ቃልም ስጋ ሆነ የሚለው ቃል በድንግል ማርያም ማጸን አድሮ ሰው ሆነ ነው ትክክለኛው መጽሐፍ ቅዱሳዊ መረዳት ከሌሎች መጽሐፍ ቅዱስ ውስጥ ካሉት ይህንን ከሚገልጹ ክፍሎች ጋር አስተያይቶ ሊሰጠው የሚችለው ትክክለኛው መረዳት ቃል በድንግል ማርያም ማሕፀን ሰው ሆነ ስጋ ሆነ ሰውነት ሆነ የሚል ነው። ይህንን ማንም መጽሐፍ ቅዱስን በቅንነት የሚያጠና ይሄኛውን ቃልም ስጋ ሆነ የሚለውን በሌሎች ቦታዎች ካሉት ይህንን ከሚገልጹ ክፍሎች ጋር አነጻጽሮ ቢረዳው የሚያከራክር አይደለም። ሰዎች ደግሞ የሚሉት ቃል ስጋ ሆነ የሚለውን የሚሉት ከዘላለም የነበረ አካላዊ ቃል የፍጥረታዊ ሰውን ስጋና ደም ማለትም የማርያምን ስጋና ደም ወይም ነፍስ ወስዶ በሌላው አባባል ነስቶ ሰው ሆነ የሚል ነው። ይሄ የሰዎች አባባል። መጽሐፍ ቅዱስ የሚለው ቃልም ሥጋ ሆነ ነው። በሚያጠያይቅ በሚያከራክር አገላለጽ አይደለም። ሰዎች ግን በራሳቸው ሀሳብ በራሳቸው አረዳድ ቃልም ሥጋ ሆነ የሚለውን ከዘላለም የነበረ አካላዊ ቃል ከፍጥረቱ ሥጋ ደም ወይም ደም ወይም ነፍስ ነስቶ ወይም ወስዶ ሰው ሆነ ከድንግል ማርያም ከሥጋዋ ወስዶ ከነፍሷ ወስዶ ሰው ሆነ የሚል ነው። ሊተረጉሙት የሞከሩት ይሄ የሰዎች ሀሳብ በአንድ በኩል ከሁለት አካላት ማለትም ከመንፈሳዊውና፣ ከመለኮታዊውና ከፍጥረታዊው ከአዳማዊው የተወሰዱ ሁለቱ ወደ አንድነት ወደ ውህደት መጥተዋል ለማለት ነው የሚሉ አሉ። በሌላ በኩል ደግሞ እነዚህ ሁለቱ አካላት መለኮታዊውና ፍጥረታዊው ሁለቱ በየራሳቸው ሳይዋሄዱ ፍጹም አምላክና ፍጹም ሰው ሆኑ የሚል ሀሳብ ሆኖባቸዋል። ይሄና ከዚህ ጋር ተመሳሳይነት ያላቸው ሀሳቦች በመካከላቸው ልዩነት ፈጥረው ብዙ ክርክር የሚያስነሱ ብዙ ልዩ ልዩ በዚህ ዙሪያ መጻሕፍት የተጻፈበት የብዙ የሃይማኖት ምሁራን የተባሉትም እስከዛሬ መልስ ያላገኙለት አንዱ የሌላውን የሚሽር የሀሳብ ስለሆነ ሲጽፍ ሲናገር፣ ሌላው ያን የሚሽር ደግሞ ስጽፍ ሲናገር፣ የተለያዩ የዚህ በሀሳብ ቃሉን በሀሳብ የሚተረጉሙ ተርጓሚዎች የሚፈላሰፉ ሲጽፉ ሲከራከሩ ሲነጋገሩ ሰውን ሲያከራክሩ ሲያነጋግሩ ምንም ምላሽ ሳያገኝ እየቀጠለ ያለ ሆኗል። መጽሐፍ ቅዱስ ስለ ክርስቶስ ሰውነት ይሄ ሰው የሆነ ክርስቶስ መካከለኛው ላለው ሰውነት መጽሐፍ ቅዱስ ምንጩን በግልጽ ነው የሚያስቀምጠው። ምንጩ በዮሐንስ ወንጌል ምዕራፍ አንድ ከቁጥር አንድ እስከ ሶስት ባለው ክፍል በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ። ሁሉ በርሱ ሆነ እያለ ይመጣና ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራት ላይ ሲደርስ ቃልም ስጋ ሆነ ይላል። አንዳንድ የመጽሐፍ ቅዱስ ቃላት ትርጉም ለመስጠት ሌላ የመጽሐፍ ቅዱስ ቃልን ፈልጎ አምጥቶ አንድ ላይ አስማምቶ መንፈሳዊውን ቃል ከመንፈሳዊው ቃል ጋር አስተያይቶ ትርጉም የሚሰጣቸው ይሆናሉ። ይሄኛው ቃልም ስጋ ሆነ የሚለው ግን ግልጽ አማርኛ ነው። ሆነ ነው የሚለው፣ ቃልም ስጋ ሆነ ነው የሚለው በሰው ሀሳብ ሆነን ወደ ወሰደ ወይም ነሳ፣ መለኮታዊው ከፍጥረታዊው ጋር ተቀላቀለ የሚለው ሁሉ የሰዎች ሀሳብ ስለሆነ የኢየሱስ ክርስቶስን ሰውነት ምንጩን፣ መነሻውን መጽሐፍ ቅዱስን እንዳስቀመጠልን ቃልም ሥጋ ሆነ በሚለው በማያሻማና በማያከራክር አገላለጽ የተገለጸውን መረዳት፣ ማመን፣ መቀበል የኢየሱስ ክርስቶስ ሰውነት እኛን ለማዳን በመካከለኝነት የገባ ሰውነት ከምድራዊ ከጠፋው በኃጢአት ከወደቀው ሊያድን ወደማይችለው ሰው አምጥቶ ከዛ ወስዶ ከዛ ከወደቀው ሰውነት ወስዶ ከኃጢአት ሰውነት ወስዶ ከፍጥረታዊ ሰውነት ወስዶ ከመለኮታዊው ጋር ተቀላቅሎ የተዘጋጀ ሰውነት ነው የሚለው ፈጽሞ መጽሐፍ ቅዱሳዊ ያልሆነ ሀሳብና አረዳድ አገላለጽ ስለሆነ እውነተኛው ትክክለኛው መጽሐፍ ቅዱሳዊው ነገር እንዳለ እንደተጻፈ ቃልም ስጋ ሆነ የሚለው መሆኑን ሁሉም ሊገነዘበውና ሊረዳው ይገባል። በጣም ጥሩ ደስ የሚል ገለጻ ነው። እግዚአብሔር ይስጥልን ቢሾፕ ኢሳያስ። አሁንም ትንሽ አገላለጻችን ላይ ትንሽ ሰፋ እናድርገውና አሁን ደግሞ ወደ ቢሾፕ አንዱአለም ነው የሚመጣው። አሁንም አዲስ ኪዳንን ስንመለከት የኢየሱስ ክርስቶስን የስጋውን ወራት ለመግለጽ ከተጠቀመባቸው አገላለጾች መካከል በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እግዚአብሔርን የመምሰር ሚስጢር ያለ ጥርጥር ታላቅ ነው ብሎ በስጋ የተገለጠ በስጋ የተገለጠ ማለት ምን ማለት ነው? እሺ፣ አመሰግናለሁ ወንድም ወሰነ። እንደ ጠቀስከው ቃሉ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በግልጽ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ በስጋ የተገለጠ ይላል። በድሮው በ1879 ዓ.ም በታተመው የአማርኛ መጽሐፍ ቅዱስ ላይ ይህንኑ ቃል ሲናገረው አምላክ በስጋ ተገለጠ ይላል። እንግዲህ እግዚአብሔርን የመምሰል ምስጢር ታላቅ ነው ብሎ በስጋ የተገለጠ የሚለው ቋንቋ ያው አምላክ በስጋ ተገለጠ ማለት ነው። እንግዲህ በዚህ ግልጽ ቃል መሰረት ሁሉም በደንብ ረጋ ብሎ ማስተዋል በማስተዋል ማመን ያለበት ያለብን ነገር ምንድነው? ያለምንም ጥርጥር እግዚአብሔር በስጋ መገለጡን ነው። ይሄ ወሳኝ ነገር ነው። ሰው ይሄን ማመን አለበት። እንግዲህ በጥያቄ ላይ በትክክል እንዳልከው ምን ማለት ነው የሚለው እግዚአብሔር በስጋ ተገለጠ ማለት ምን ማለት ነው የሚለውን አሁን በትክክል ለመመለስ ከዚህ ጋር አብሮ ማንሳት የሚገባው ነገር እግዚአብሔር በስጋ ተገለጠ አሁን ስለ እግዚአብሔር ትክክለኛ እውቀት እግዚአብሔር ማን ነው ስንት ነው የሚለውን ነገር እግዚአብሔር ማን ነው የሚለውን ነገር በትክክል ሁሉም የሚያውቀው ቢሆን ግልጽ ነው፣ እግዚአብሔር በስጋ ተገለጠ ያው ያለው አንዱ እግዚአብሔር ነው በስጋ የተገለጠው። ግን እግዚአብሔር ማን ነው በሚለው ጉዳይ ላይ የተለያዩ አይነት አስተምህሮዎች፣ አባባሎች ስላሉ በስጋ ተገለጠ የሚለውን በትክክል ለማወቅ እግዚአብሔር ማን ነው ስንት ነው የሚለውን አያይዞ ማየት ግድ ነው የሚሆነው። ከዛም ጋር አብሮ ደግሞ በስጋ ተገለጠ የሚለው በትክክል ለመረዳት አሁንም ስጋ በምን አይነት ስጋ ተገለጠ የተገለጠበት ስጋ ምንድን ነው የሚለውንም ያው አብሮ በትክክል እንግዲህ ሲታወቅ ነው እግዚአብሔር በስጋ ተገለጠ ማለት ምን ማለት ነው የሚለው ሙሉ መረዳት ሊኖረን የሚችለው ከዚህ አንጻር እንግዲህ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ሙሉ መጽሐፍ ቅዱሳችንን ብናነብ ስለ እግዚአብሔር ሲነሳ እግዚአብሔር አብ ነው እግዚአብሔር የሚባል መጽሐፍ ቅዱስ ላይ ከእግዚአብሔር አብ ውጪ እግዚአብሔር ተብሎ የሚጠቀስ የለም። በሰዎች ትምህርት ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስት የተለያዩ አካላት እግዚአብሔር አብ እግዚአብሔር ወልድ ያልሆነ በአካል እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ያልሆነ በአካል እግዚአብሔር መንፈስ ቅዱስም እግዚአብሔር አብ ያልሆነ በአካል በአካል ሶስት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል አስተምህሮ ስላለ እግዚአብሔር በስጋ ተገለጠ የሚለው እንግዲህ የትኛው ነው የተገለጠው የሚል ጥያቄ ግድ ያመጣል። ስለዚህ መጽሐፍ ቅዱሳዊው አነጋገር እግዚአብሔር በስጋ ተገለጠ ሲል ምን ማለቱ ነው የሚለውን በትክክል ለመመለስ እግዚአብሔር ማን ነው የሚለው በዚህ መልኩ በትክክል መታወቅ አለበት። ሶ እንደ ምሳሌ እኔ አንደኛ ጴጥሮስ ምዕራፍ አንድ ቁጥር አንድ ላይ በገላትያ መልእክት ምዕራፍ አንድ ቁጥር አንድ ላይ ሁለተኛ ይሆን ዮሐንስ ቁጥር 3 ላይ እና አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 እስከ 6 በሌሎችም በርካታ የእግዚአብሔር ቃል ቦታዎች ላይ እግዚአብሔር አብ እንደሆነ፣ እግዚአብሔር አምላክ የሚባለው እርሱ ብቻ እንደሆነ በግልጽ ተጽፏል። በተለይ አንደኛውን ባነበው አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 እስከ ስድስት የተጻፈው ላይ ምንድን ነው የሚለው ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። ይህ በጣም ትልቅ ቃል ነው። ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይልና መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ፣ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይላል። ስለዚህ እግዚአብሔር የሚባለው አብ ነው። ለእኛስ አለን የሚባለው በአምላክ ደረጃ ደግሞ ያው አንድ አምላክ አብ ነው። ከእርሱ ውጭ ሌላ እግዚአብሔር የሚባል የለም። ስለዚህ መጽሐፍ ቅዱስ እንደዚህ ምንም በማያምታታ እና ግልጽ በሆነ መንገድ አንድ ሆኖ ያለው እና የሚኖረው አምላክ እግዚአብሔር አብ ብቻ እንደሆነ ስለሚነግረን እግዚአብሔር በስጋ ተገለጠ ማለት ሌላ እግዚአብሔር ተብሎ የሚል ስለሌለ እግዚአብሔር አብ ነው በስጋ የተገለጠው ነው እግዚአብሔር በስጋ ተገለጠ ወይም በስጋ የተገለጠ እግዚአብሔር አምላክ በስጋ ተገለጠ የሚለው ቃል ትክክለኛ ትርጉሙ እንደ መጽሐፍ ቅዱስ እግዚአብሔር አብ በስጋ ተገለጠ ማለት ቅድም ስለጠቀስኩ በስጋ የተገለጠው እግዚአብሔር ወልድ ወይም ወልድ የሚባል ከዘላለም ሁለተኛ የመለኮታዊ አካል ነው ተብሎ የሚቀርብ ክርክር አለ አሁን እንደተናገርኩት እግዚአብሔር ወልድ የሚል መጽሐፍ ቅዱስ ላይ ስለሌለ እግዚአብሔር ወልድ በስጋ ተገለጠ የሚለው አነጋገሩ መጽሐፍ ቅዱሳዊ አይደለም። ባይዘወይ ያ ወልድ ማለት ራሱ ልጅ ማለት ነው። ልጅ ደግሞ የሚለው ራሱ የስጋ ሰውነቱ ነው። በሉቃስ 1 35 ላይ ከአንቺ የሚወለደው ነው ቅዱሱ የእግዚአብሔር ልጅ ይባላል የሚለው። ስለዚህ ወልድ የሚባለው ራሱ የስጋ ሰውነቱ ነው፣ ሰው የሆነው ስለዚህ ቋንቋው ራሱ እግዚአብሔር ወልድ በስጋ ተገለጠ የሚለው አነጋገሩ ራሱ መጽሐፍ ቅዱሳዊ አይደለም። የእግዚአብሔር ልጅ ወልድ የሚባለው አነጋገር እና እግዚአብሔር ወልድ የሚባል ሁለቱ አነጋገሮች በጣም ይለያያሉ። የእግዚአብሔር ልጅ ባለቤትነት አለው። ልጁ ባለቤት አለው፣ የእግዚአብሔር ነው። እግዚአብሔር ወልድ የሚለው ቋንቋ ግን እግዚአብሔር ነው ነው እያለ ያለው ስለዚህ መጽሐፍ ቅዱሱ የእግዚአብሔር ልጅ ሲል ባለቤትነትን ስለሚያሳይ ልክ የእግዚአብሔር ጥበብ፣ የእግዚአብሔር ክንድ፣ የእግዚአብሔር ኃይል፣ የእግዚአብሔር መንፈስ፣ የእግዚአብሔር እንዲህ ብሎ ብዙ የሚነገሩ ነገሮች እንዳሉ የእግዚአብሔር ልጅ የሚለውም ቋንቋ የራሱ የእግዚአብሔር ባለቤትነቱ የእግዚአብሔር እንደሆነ የሚያሳይ ነው። ስለዚህ እግዚአብሔር ወልድ በሚል ያለው አገላለጥ ሰዎች ያው በተረዱበት መንገድ መጽሐፍ ቅዱስ ፈጽሞ እግዚአብሔር ወልድ ብሎ የሚናገረው በሌለበት ሁኔታ ሰዎች መረዳታቸውን ወደ እግዚአብሔር ቃል ወይም ወደ መጽሐፍ ቅዱስ ያስገቡበት ሁኔታ ነው የሚታየው። የተወለደ እግዚአብሔርም የለም የተወለደ እግዚአብሔርም የለም። እግዚአብሔር እግዚአብሔርን እየወለደ በምንም መልኩ በአካል በቁጥር በምን እግዚአብሔር አይባዛም። እግዚአብሔር አንድ ብቻ ነው። በቁጥር አንድ እና አንድ ብቻ ነው እግዚአብሔር ስለዚህ እግዚአብሔር በስጋ ተገለጠ ማለት እግዚአብሔር አብ በስጋ ተገለጠ ማለት ነው። እንግዲህ በድጋሚ አጽንኦት ለመስጠት በስጋ የተገለጠው አስቀድሞ መንፈስ የነበረ መንፈስ የሆነ መንፈስ የሚሆን እግዚአብሔር አብ ነው። በዚህም ምክንያት መንፈስ የሆነው አምላክ አሁን በሚታይ በሚዳሰስ ሰውነት ወይም ስጋ መጣ ማለት ነው። ይህ እንግዲህ ትክክለኛ እና መጽሐፍ ቅዱሳዊ የሆነው የእግዚአብሔር ቃል ትምህርት እንደዚህ ነው የምናየው እንግዲህ ተያይዞ መነሳት ያለበት ቅድም እንደጠቀስኩት እግዚአብሔር በስጋ ተገለጠ የሚለውን በሙሉ በትክክል ለመረዳት በምን አይነት ስጋ ተገለጠ የሚለውንም ማንሳት ያስፈልጋል ለዚህም መጽሐፍ ቅዱስ የሚነግረን ቃልም ስጋ ሆነ ቅድም በቢሾፕ ኢሳያስ በደንብ ስለተገለጠ ቃል ስጋ ሆነ የሚለው ነገር በግልጽ ስለተነገረ በዛ ስጋ ነው የተገለጠው ቃል ስጋ በሆነ ስጋ የዚህ አምላክ የተገለጠበት ስጋ ምንጩ ቃል ነው ወይም እግዚአብሔር ነው መለኮት ነው ማለት ነው። እንግዲህ እግዚአብሔር ቢረዳ መቼም ማስተዋል ቢቻል በጣም መጽሐፍ ቅዱስ በጣም በግልጽ ነው የሚናገረው የክርስቶስን ስጋ ቃል ስጋ የሆነው ስጋ እና ሰው አዳማዊው ሰው ፈጽሞ የተለያዩ እንደሆኑ ብዙ ቦታ ላይ የእግዚአብሔር ቃል ማስረጃዎች አሉ። አንዱ ለምሳሌ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 እስከ 25 የተጻፈው ነው። እዛ ቦታ ላይ ስለ ዳግም ዳግመኛ ስለ መወለድ በሚናገር ክፍል ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። እንግዲህ ሁለቱ በጣም የተለያዩ ነገሮች ናቸው። የሚጠፋና የማይጠፋ ዘር አለ ማለት ነው። የሚጠፋ ዘር ብሎ ያለውን ሲተነትነው ነው ስጋ፣ ሁሉ እንደ ሳር ነው ይላል። ሳሩ ይጠወልጋል አበባውም ይረግፋል ይላል። ስለዚህ ስጋ ሁሉ የአዳም ዘር፣ የፊተኛው አዳም ዘር በጠቅላላ፣ ስጋ ሁሉ ሳር ነው የሚጠፋ ነው ማለት ነው። ነገር ግን እናንተ የተወለዳችሁት ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው ይላል ማለት ነው። ስለዚህ የቃል ዘር የማይጠፋ ዘር የማይበሰብስ ዘር ለዘላለም የሚኖር ከሰማይ የሆነ ቅድም በቄሴሊያስም በቢሾፕ ኢሳያስም እንደተነገረው እንደዚህ አይነት ሁለት ዘር የሰማይና የምድር አይነት አድርጎ የእግዚአብሔር ቃል ያስቀምጣል። በሌሎችም ቦታዎች ላይ እንደዚህ አይነት ማስረጃዎች አሉ። ስለዚህ እግዚአብሔር በስጋ ተገለጠ የሚለው ነገር በቃል ስጋ በሆነ ሰማያዊ በማይጠፋ ዘር በሆነ ስጋ ተገለጠ የሚል ነው። ሌላው እግዚአብሔር ሲባልም ደግሞ በቃ አንድ ስለሆነ በስጋ ያልተገለጠ እግዚአብሔርም የለም። እግዚአብሔር በስጋ ተገለጠ ማለት በስጋ ያልተገለጠ አምላክ እግዚአብሔር የለም። መለኮት አምላክ እግዚአብሔር አብ በስጋ ተገለጠ ከተባለ በቃ እግዚአብሔር በስጋ የተገለጠው ነው። ከእርሱ ውጪ ሌላ እግዚአብሔር የለም። ለዚህ ነው ኢየሱስ ክርስቶስን በሙላት የምናመልከው። ኢየሱስ ክርስቶስ በስጋ የተገለጠ እግዚአብሔር አብ የሚለው መረዳት እንደ እግዚአብሔር ቃል እንደዚህ ስለምንረዳው ኢየሱስ ክርስቶስ ያ አምላክ ነው ብለን ስለምናምን ሙሉ ስግደት፣ ሙሉ አምልኮ የሚገባው አምላክ መሆኑን እንረዳለን። ከዚህ ጋር በተያያዘ በቆላሲስ ምዕራፍ ሁለት ቁጥር ዘጠኝ ላይ የተጠቀሰው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል የሚለው ቃል በጣም ጠንካራ ቃል ነው። ያ መለኮት ብቻውን ያለ መለኮት በእንግሊዘኛው ላይ ዘጋድ ሄድ ይላል ወይም ዴይቲን የሚያመለክት ነው። ዴይቲ አንድ ነው። መለኮት አንድ ነው። ያ መለኮት በስጋ እንደተገለጠ የሚል ቃል ከዛ ጋር በደንብ እናያለን እና እንዲህ ብዙ የእግዚአብሔር ቃል ማስረጃዎችን ስናይ እግዚአብሔር በስጋ ተገለጠ የሚለውን ነገር የምንረዳው እንደዚህ ነው። አንዱ እግዚአብሔር አብ መለኮት በሥጋ ሰማያዊ በሆነ ሥጋ ቃል ሥጋ በሆነ ሥጋ